በመዲያም ቤት ስትሰሩ መዲያሞቻችሁ በአንድም በሌላም በር ዘግተውባችሁ ወይም ደግሞ አስከፊ የሆነ ጉዳት አደጋ ሊያደርሱባችሁ በር በሚዘጉባችሁ ሰዓት እጃችሁ ላይ ስልክ ከያዛችሁ በስልካችሁ ሚዲያ ላይ ወጥታችሁ ድረሱ ሊንክ ከማለት ባሻገር የት መደወል እና ማንጋ ምን ማድረግ እንዳለባችሁ ዛሬ በዚህ ቪዲዮ መነግራችሁ ይሆናል። አብዛኞቻችን እጃችን ላይ ስልክ ይዘን ነገር ግን ተመራጭ የምናደርገው ሚዲያ ላይ መተን ድረሱልን ብለን ማልቀስና መጮህ ነው። እሱ ጥፋት ነው እያልኩ አይደለም። ከሚዲያ ባሻገር ደግሞ በአፋጣኝ የሚደርስላችሁ በተለይ ኩንትራትና ሕገ ወጥ ያልሆናችሁ ኩንትራት የሆናችሁ እናንተ አፋጣኝ መለስ ስለሚሰጣችሁ የሳኡድ ፖሊስ ላይ በመደወል እራሳችሁን ማዳነት እንደምትችሉ እነግራችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬም እንደተለመደው ለእናንተ ለእህቶች አስፈላጊ የሆነና ለእናንተ ይጠቅማል ብዬ ያልኩትን ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ስታዩ ደግሞ እስከ መጨረሻው በማየት ቪዲዮ ከተመቻችሁ ላይክ፣ ለእህቶቻችን ይጠቅማል ካላችሁ ሼር፣ እንዲሁም ደግሞ ሰብስክራይብ በማድረግና ኮሜንት ሳጥን ቁጥር ላይ የፈለጋችሁትን ጥያቄ መጠየቅ እንዲሁም ሀሳብ አስተያየታችሁን መጻፍ እንዳትረሱ። ዛሬ ይዤላችሁ የመጣሁት ያው እንዳልኳችሁ አብዛኞቹ እህቶቻችን ባረቤት ሲሰሩ ሶስት ወር፣ አራት ወር፣ አምስት ወር ወይም ደግሞ ከዛ በላይ ከሰሩ በኋላ ደግሞ ዝ እንዳይጠይቋቸው የተለያዩ ነገሮች እንዲያደርጓቸው፣ አንዳንድ ደግሞ መጥፎ የሆነ አምልኮ የሚያመልኩ አረቦች ስላሉ ያንን አምልኮ ደግሞ በተለያየ ነገር ግብር እንዳገራችን የተለያየ አይነት አምልኮ እንዳለው ሁሉ እዚህ ሀገርም ስላለ እንደዚህ አይነት ነገር ያለበት ቤት ከገጠማችሁ ለህይወታችሁም አደጋ ስለሚሆን ገንዘባችሁ ብቻ ሳይሆን ህይወታችሁም አደጋ ላይ ስለሆነ በምን አይነት መልኩ ራሳችሁን ማዳን እና ራሳችሁን ማስጠን እንዳለባችሁ ከዚህ ቪዲዮ ትማራላችሁ ብዬ አስባለሁኝ። ሁልጊዜም እንደምለው ሰላምና ፍቅር ለሚይህ ሀገራችን ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የታመመ ዲኖ የተራበ በብቶ፣ የተጠማ ጠጥቶ፣ የተከዘ ያዘነ ያለቀሰ ያነባ፣ አይነስቆ የምናይበትን ቅርብ ያድርግልን። ይሄንን ቪዲዮ ስሰራ እንግዲህ ያው ትንሽ ድምጼ ዘጋ አድርጎኛል። እስካሁን ደህና ነበርኩኝ። ትንሽ እንትን ምንድነው አፍንጫ የሆነ ሸተኛ ስነጥተኛ እና ለዛ ነው ድምጼ ከተቀየረባችሁ ይቅርታ ብያለሁ፣ ወይም ማለት ነው። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። ይሄንን ቪዲዮ በሰው ሀገር እንዳልቀር እባካችሁ፣ አሁን በረዘግቼ ነው ያለሁት። ያለሁበት ሁኔታ ጥሩ አይደለም። ያለሁት ሳውዲ ሳውዲ ረፍሃ ነው ያለሁት። እባካችሁ እርዱኝ፣ እርዱኝ፣ ሊገሉኝ ነው ሰዎቹ። እርዱኝ። በር ቁልፌን ያለውት አሁን ሰዎቹ ወጥተዋል፣ እንዳልወጣ እንዳልወጣ ሁሉም ነገር ሊገሉኝ ስለሆነ ውጭ መቃብር አዘጋጅተዋል። ሊገሉኝ ስለሆነ ማለት ነው። እባካችሁ የኢትዮጵያ ሕዝብ እርዱኝ። እባካችሁ እባካችሁ፣ ቶሎ ካልደረሳችሁልኝ እሞታለሁ። እባካችሁ እርዱኝ፣ እባካችሁ እንግዲህ ይሄንን ቪዲዮ እንደሰማችሁ ጥብረካችሁ የኢትዮጵያ ህዝብ ድረሱልኝ። ቤት ዘግቼ ነው ያለሁት ዘግተውብኛል እና በርቆልፌ ነው ያለሁት። ቤታቸው አጠገብ ጉድጓድ ያስቀምጠዋል፣ አዘጋጅተዋል። ያ ጉድጓድ ደግሞ እኔን ገለው የሚቀብሩበት ነው እና በህይወት የድረሱልኝ፣ አድኑኝ፣ አስጥሉኝ ነው የምትለው በነገራችን ላይ ብዙ አጋጣሚ አብዛኛው ሳውዲ አረቢያ ላይ እጅግ በጣም አስጠያፊ የሆነ እጅግ በጣም ቀፋፊ የሆነ ስራ እየተሰራ ያለበት ሀገር የመጀመሪያና ዋነኛ ቀደምት ቦታ ላይ የሚቀመጠው ሳውዲ አረቢያ ነው። ያም ደግሞ በገዛ ወንድሞቻችን በገዛቶቻችን ማለትም በኤምባሲ በኤጀንሲዎች ማለት ነው፣ በቢሮዎች አማካኝ በደላሎች ማለት ነው። ብዙ ጊዜ ዱባይ የተለያዩ ሀገሮች ላይ ያሉ ብዙ እህቶች ብዙ ሚዲያው ላይ የሚሰሩ ስላሉ የዱባይና የተለያዩ ሀገሮች ብዙ እህቶቻችን ከብዙ መከራና ስቃይ ፊት ለፊት ተጋፍጠው የሚያወጡ እህቶች ስላሉ እነዛ ልጆች እየደረሱላቸው ብዙ እህቶቻችን ህይወታቸውን ሲታደጓቸው እናያለን። ሳውዲ አረቢያ ላይ ግን በብዛት በሚባል ደረጃ እህቶቻችን ምንድን ነው ስሙ ጀብዛቸው እየጠፋ ያሉበት ቦታ ያሉበት ሁኔታ እንኳ በአግባቡ ሳይታወቅ እህቶቻችን ህይወታቸውን እስከማጣ ድረስ እየደረሱ ያሉበት ሁኔታ ነው ያለው። ሳውዲ አረቢያ ላይ ኢቃማ ያላችሁ እንዲሁም ደግሞ ከኤምባሲ ጋር ግንኙነት ያላችሁ፣ እባካችሁ ወደ ፊት ለፊት ወጣ ብላችሁ እህቶቻችሁን ወንድሞቻችሁን ብትታደጓቸው የሚል ጥሪን አስተላልፋለሁ። ምክንያቱም በዚህ ሰሞን እንኳ እጅግ በጣም ብዙ እህቶቻችን አረቦቻቸው በወደ ቢሮ ሲመልሷቸው ቢሮ ከሄዱ በኋላ ደግሞ ብር ካልከፈላችሁ ኢቨን ስራ እንወስዳችሁን በማለት ስራ እንሰንዳችሁን በማለት ለደላሎቹ ወይም ለቢሮዎቹ ብር ከፍለው እንደገና አንድ ወር ሁለቱን የሰሩበት እንደመወዛቸውን ለቢሮ ከፍለው ነው ስራ የሚያስገቧቸው። ለቢሮ የሚከፍሉት ብር ከሌላቸው ግን ቀንከ ስልካቸውን ተቀምተው እየተቀጠቀጡ እየተደበደቡ ነው የሚኖሩት ማለት ነው። ይህን የሚደረገው ደግሞ አረቦች ቤት አለመቻቸው ብሎ እንግዲህ ወደ ወገኖቻችን ብንጠጋ ይሻላል ብለው የመጡበት ቢሮ ሲሄዱ ቢሮ በሚሄዱበት ሰዓት ደግሞ እጅግ አስፈላጊ ያልሆነ ነገር እየተፈጸመባቸው እየተደበደቡ እና ሌላ እንዲሁም የስነልቦና ችግር እየደረሰባቸው ያሉ በጣም ብዙ ሆቶቻችን አሉ። ላይቭ ስንገባ እየመጡ የሚያለቅሱ እራብን ተጎዳን ተንገላታን። ሕይወታችን አደጋ ላይ ነው። የተለያዩ ጾታዊ ትንኮሳ እየደረሰብን ነው። አረቦቹ ቤት አይደለንም። ከአረብ ቤት ይህን ነገር እምቢ ብለን ስንወጣ ደላሎቹ ደግሞ ወይም ቢሮዎቹ እያሰቃዩን ነው፣ እየቀጠቀጡን ነው፣ እየደበደቡን ነው፣ ድረሱልን የሚሉ እጅግ በጣም በርካታ እህቶች አሉ ማለት ነው። እና ይህ ነገር የሚሆነው ደግሞ እኛ አቅም የለንም፣ በተለይ እንደኔ አይነቶቹ ምንም አቅም ስለሌለን የምናደርገው ነገር የለም። ስለዚህ እዚህ ቦታ ላይ እናንተ አቅም ያላችሁ ተሰሚነት ያላችሁ ሚዲያውም ላይ ብዙ ተከታይ ያላችሁና እንዲሁም ህገው እየሆናችሁ እነዚህን ልጆች ብትታደጓቸው በምድርም ከሰው ጋር ትኖራላችሁ፣ በፈጣሪም ደግሞ ትልቅ ቦታ ይሰጣችኋል። እና እባካችሁ የሚሰቃዩ እህቶቻችንን ድረሱላቸው፣ ልትደርሱላቸው የሚገባል። አንደኛ ሀገራችን መንግሥት አልባ ሀገር እንደመሆኗ መጠን እንኳንም ከሀገር ውጭ ለወጡት ዜጎቹ ቀርቶ ሀገር ውስጥ ላሉ ዜጎቹ የሚቆረቆር ምንም አይነት አካል ስለሌለም እባካችሁ እርስ በራሳችን ተጋግዘን እርስ በራሳችን ተባብረን ራሳችን እናስከብር ለማለት እወዳለሁ። እንተዛዘን፣ እንተሳሰብ። ካልተዛዘንን ካልተሳሰብን በአሁን ሰዓት ማንም ለእኛ የሚያስብና የሚቆረቆር አካል የለም። እንግዲህ በየትኛውም ቦታ ላይ የሚረግፈው የሚያልቀው፣ የሚጎደው የኢትዮጵያ ህዝብ ነው። ሳዑዲ አረቢያ ላይ ብታዩ የሌላ ሀገር ዜጋ ቢሮ ወይም ደግሞ የሌላ ሀገር ዜጋ ደላሎችን ብታዋቸው አንዲት ፊሊፒን ጋን የሰራ ነበር ከዛሬ አራት ዓመት አካባቢ አንድ ቤት እንሰራ ነበር እና ህጋዊ ነው የመጣችው። በኮንትራት በጠለም ማለት ነው። ቢሮ በመጣች እስከ ሶስት ወር ድረስ ይደውልለን ነበረ በሳምንት በሶስት ቀን ባራቅን ቋንቋቸውን ባልችለውም እኔ ግን ይደውልላት ነበር ማለት ነው። በእንግሊዝኛ ነው የሚጠይቃት። አንዳንድ ነገር ሲጠይቃት ትንሽ ትንሽ ስለምሰማ መመለስ ባልችልም የሚጠይቃት ስለ ጤንነቷ፣ ስለ ቤቱ ምቾት፣ ምግብ አለ ወይ፣ ልጆች ያስቸግራሉ ወይ፣ እንደዚህ እንደዚ ጥያቄ ነው የሚጠይቃት። እና የእኛ ግን እንኳን ደውሎ ሊጠይቁን ቀርቶ ልክ በቃል አደለ እንደዚህ ከእነሱ ጋር ወተን አረብ ቤት ከገባን ምንም የምንሆንም አይመስላቸው ደውለን እንኳን እንደዚ ስንላቸው ፈቃደኛ ሆነው የማይመልሱልን ና ይዟችሁ የማይሉልን ያሉት። ና አባካችሁን በዚሁ አጋጣሚ እንተጋገዝ፣ እንተባበር፣ እንረዳዳ እኛው በእኛው ራሳችን እናክብረው ለማለት ወዳለሁ። ዛሬ እንግዲህ በዚች እህታችን ጉዳይ ብዙ እህቶቻችን ቤት ተዘግቶባቸው የሚሰቃዩ ቤት ተዘግቶባቸው እያለቀሱ እየተራቡ አልፎም ተርፎ ደግሞ ለህይወታቸው አደጋ የሆነ ቦታ ላይ ያሉ እህቶቻችን አሉ። እናንተ ምንድን ነው ማድረግ ያለባችሁ? አብዛኞቻችን መድያም ቤት ስንሰራ ብዙዎቻችን ስልክ ይዘን ነው የምንገባው። ብዙዎቻችን ስልክ እየያዝ ነው ስልክ ከኢትዮጵያ የምንጠቀምበት ነው። ምናልባት ኢትዮጵያ ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል። ብቻ የተለያዩ ነገሮችን ከፍተንበት ያ ኢሜሉ እያ እንዳለ ኔትወርክ ሸበካ ያለበት ቤት ከገባን ያ ነገር ስልክ ቁጥር ምንም አይጠይቅም። ስለዚህ እያንዳንዳችን እጃችን ላይ ስልክ አለ። ሚዲያ ላይ ወተን ድረሱልን ማለቱ አግባብ ነው እንግዲህ፣ የሚደርስ አካል ይደርስላችኋል ብዬ ስለማስብ ማለት ነው። ስለዚህ ሚዲያ ላይ ድረሱልን ብሎ ከመጮሁ ባሻገር ደግሞ እጃችሁ ላይ ባለው ስልክ ዘጠኝን ሶስት ጊዜ በመንካት ደወሉ ላይ ገብታችሁ ቀጥታም ትደዋወሉበት ላይ ዘጠኝ ዘጠኝ ብላችሁ ደውላችሁ ብቻ እናንተ ያላችሁበትን ሁኔታ እንኳ በአረብኛ ማስረዳት ባትችሉ ኑልን ብላችሁ ሙሽክላ ብላችሁ ብትሉ በዛ ቁጥር ማንኛውም የፖሊስ አካል ወይም የህግ አካል የሆነ እናንተ ያላችሁበት በሎኬሽናችሁ መምጣት በቁጥራችሁ መምጣትና እናንተን ህይወታችሁን መታደግ ስለሚችል ቀጥታ ወደ ፖሊስ ብትደውሉ የተሻለ ነው ብዬ አስባለሁ። ሚዲያ ላይ ምናልባት እናንተ ቪዲዮ ሰርታችሁ ቪዲዮ በሰራችሁ በሳምንት ወይም በአስራ አምስት ቀን ሊሆን ይችላል የሚደረስላችሁ፣ ለዛውም ደራሽ ከተገኘ ሰሚ ወገን ከተገኘ ነው። እና አንዳንድ ጊዜ ራሳችሁን ራሳችሁ ብትጠብቁት ራሳችን በራሳችን የምንወጣበትን ነገር ብናመቻችን እንደዚህ አይነት ሁኔታ ላይ ያላችሁ እህቶች በተለይ ልክ እህታችን እንዳለችው በአካባቢያችሁ ለእናንተ ቀበሪያ ወይም ደግሞ ለእናንተ የህይወት እስትንፋሳችሁን መቋረጫ ጉርጓር ተቆፍሮ ተቀምጦላችሁ እዛ ቤት ላይ ለአንድ ቀን ለሁለት ቀን መቀመጥ እንደኔ ከባድ ነው። በቻላችሁት መጠን በቻላችሁት መንገድ ራሳችሁን ለማዳን ብትሞክሩ የተሻለ ነው። ስለዚህ ሁላችሁም ራሳችሁ ጥንቃቄ አድርጉ፣ ከባድ ነው። በመጀመሪያ ፈጣሪ መጥፎ ሰዎችን አያገናኘን። ሀገራችንንም በቃ ሕዝባችን ያስማማለን። እርስ በራሳችን የምንስማማበት የምንተዛዘንበት ቀን ቅርብ ይሁን። አሁን በፊት ደላሎችም ሆነ ቢሮዎች የሆነ ነገር ሲፈጠር ስንደውልላቸው እንደ ዛሬው እንዳሁኑ አልነበሩም። አሁን ግን በቃ የመጨረሻ ክፉ ሆነዋል፣ የመጨረሻ ጫካኝ ሆነዋል። ጭካኔውን ክፋቱን ከየት እንዳመጡት በኋላ ግን በቃ በጣም የሚያሳዝነው የምር አሁን አንድ ልጅ እኔ የማውቃት ልጅ አለች እና አረቦቹ እንደዚህ ሆን ተችሏት በቃ ይብላ ወታ ወደ ቢሮ መለሰቻት። ቢሮ ስትመልሳት መልሳት ለምን መጣሽ ብለው ስልኳን ቀምተው በቃ በጣም ደብድበዋት ቀጥቅጠዋት። ከዛ ስራ የምትሄዡ ብር ከፍለሽን ነው ብለዋት። ብር ከፍለ ነው ስራ የገባችሁ ማለት ነው። አስቦች እንግዲህ አንደኛ በቢሮ መታችሁ ስራ ስትገቡ ግማሽ በግማሽ እና እሱ ናቸው የሚወስዱት። ሁለተኛ እንደገና ደግሞ እነሱ በዛ ልክ አሰቃይተው እንደገና የለፋችሁበትን ብር ከፍላችሁ እንደገና ለልፋት ደግሞ ሌላ ቤት ስትገቡ እዚያ ቤትም ሁለት ወር ሶስት ወር ሰርታችሁ ወይም አንድ ወርም ሊሆን ይችላል ሰርታችሁ ቢያስወጧችሁ አሁንም ስትወጡ ደግሞ ያቺ ይዛችኋት የወጣችኋትን ገንዘብ እነሱ ይቀበሏችኋል። እና እንደዚህ ሲሆን አብዛኛዎቹ ራሳቸውን እየጠሉ አብዛኛዎቹ የሚያብዱት አብዛኛዎቹ ብቻ ላላስፈላጊ ጭንቀት ስትሬስ ውስጥ የሚገቡት ለዚህ ነው። ስለዚህ እባካችሁ ቢሮዎችም እዘኑልን፣ ለእኛ ባረቤት ለምንሰቃይ እህቶች እዘኑልን። እናንተም ግድ ነው ካልበላችሁ ካልሰራችሁ፣ አትበሉም። ካልበላችሁ መኖር አትችሉም። ለምን ገንዘብ ታገኛላችሁ፣ ለምን ገንዘብ ትቀበላላችሁ ሳይሆን አግባብ ባለው መልኩ ብትቀበሉና እህቶቻችሁን ወንድሞቻችሁን እንደ ዜጋም እንደ ሀገርም የሚደርስባቸውን ስቃይ እና መከራ ለስማችን እራሱ ሀገራችን ስሟ የከበረ ነው እና ምናልባት እርስ በራሳችን ተከባብረን አሁንም ብንኖር የሀገራችን ክብር እንዳለ ሊሆን ስለሚችል፣ አሁን ግን እኛ ራሳችን ሳንከባበር ስንገር፣ እኛ ራሳችን ገንዘብን ብቻ ስናስመርጥ ሲያዩ እነሱም እኛ ላይ እየጨኮኑ ይመጣሉና ራሳችንን ለማስከበር እና ራሳችንን ከፍ ለማድረግ ራሳችን በራሳችን መከባበር አለብን ብዬ አስባለሁኝ። በመጨረሻ ልላችሁ የምፈልገው ፈጣሪ አምላክ ከእንደዚህ አይነት ክፉ መዳም ይጠብቃችሁ፣ ከእንደዚህ አይነት ጨካኝ መዳም ይጠብቃችሁ። ፈጣሪ ልቦናቸውን ያራራላችሁ፣ ሀቃችሁን ያስበላባችሁ። ብቻ እኔ ሌላ ምንም አልላችሁም። የልባችሁን መሻት ይሙላላችሁ ህይወቶቼ ፈጣሪ በሰላም እንዲወጣችሁ በሰላም ለሀገራችሁ አግባ ያግባችሁ። እንደዚህ ክፉ አስተሳሰብ እና ክፉ ነገር በጭንቅላታቸው ላይ የሚመጣውንም ደግሞ ፈጣሪ ጥሩውን ነገር እንዲያሳስባቸው እመኛለሁኝ። ዛሬ የነበረኝ ሀሳብ ይህን ነበረ። ምናበ ጠቅማቸው ነው። በተለይ ዘጠኝ ዘጠኝ ሶስት ጊዜ በመደወል እራሳችሁን መከላከል ስለምትችሉ ራሱ ኩንትራት እንኳ ባትሆኑ እንዴን የወጣችሁ የምትሰሩ እንኳ እንደዚህ አስፈላጊ ከሆነ እናንተ ደውላችሁ ተይዛችሁ ሀገር ነው የምትገቡት። ሌላ ምንም የምትኮሉት ነገር የለም። መያዝን ፈርታችሁ ሕይወታችሁ እንዳታጡ እናንተ ያንን እንትንን ፈርታችሁ ሀገር መግባቱ ወይም ደግሞ መያዙን ፈርታችሁ ከምትተዉት ደውላችሁ መተው እናንተን ሕይወት ቢታግድ የጓችሁ የተሻለ ነው። ይሄ ለሕጋዊ ብቻ አይደለም የሚሆነው። ሲም ካድ ካላችሁ መደወል ትችላላችሁ። ነው እሱ ሲመጡ እናንተ ሕገ ወጥ ብትሆኑት መያዝ ነው። ሀገር መግባት ነው። ስለዚህ እንደዚህ ብላችሁ ራሳችሁን ብታድኑ ብዬ ነው የምላችሁ። ከዛ በተረፈ በተለይ ወጣችሁ የምትሰሩቶች ጥንቃቄ አድርጉ። አብዛሀኛውን ደላሎች እየተነጋገሩ የኛው የራሳችን የሀበሻ ደላሎች ለመጥፎ ሰዎች ለመጥፎ አረቦች እየሰጡ ስለሆነ እባካችሁ ጥንቃቄ አድርጉ ለማለት ነው። ሀገራችንን ሰላም ህዝባችንን ፍቅር ያድርግልን። እኛንም በሰላም እንደወጣን በሰላም የምንመለስ ያድርገን። ህዝባችንን የድሮ ማንነቱን ይመልስልን። ለሀገራችን ላይ ያለውን ጦርነት አንስቶ ሰላምን አምጥቶ ሁሉም በየሀገሩ ላይ እየተበተነው ሁሉ ሀገሩ ተመልሶ የሰላም አየር የሚተነፍስበት እርዝቁ በአየሩ ተከፍቶለት የሚበላው የሚጠጣው እዛው ሞልቶ የተረፈባት ሀገር ስለሆነች እርዝቃችን በዛው እንዲከፍትልን ፈጣሪ እንለምናለሁ። የሞቱ ወገኖቻችን ነፍሳቸውን ይማር፣ የሞቱባቸው ቤተሰቦቻቸው በጽናቱን ይስጣቸው። ሀገራችንን ሰላም ያድርግልን። ህዝባችን ከለማኝነት ወደ አጉራሽነት ይመለስላለሁኝ። ወዳችኋለሁ። መልካም ጊዜ